ዘንድሮ ያለ ክሬዲት ካርድ ዲቪ 2027ን መሙላት እንደማይቻል የአሜሪካ መንግስት አዲስ ህግ አውጥቷል። ያለ ክፍያ ዲቪ መሙላት ስለማይቻል ኦንላይን ክፍያ ሲስተሙን ከወዲሁ ማዘጋጀት ግዴታ ሆኖ ተገኝቷል። ስለዚህ ለዚህ ክፍያ የሚያገለግል ወሳኝ ክሬዲት ካርድ እና እንዴት መጠቀም እንደምትችሉ በዚህ ቪዲዮ ለማሳየት ሞክራለሁ። ሰሞኑን ከሚዲያ ትንሽ ጠፍቻለሁ። የሆነ ፕሮጀክት ስራ ላይ ጀምሬ ነው። እቅርቡ ያንን ጨርሼ የእሱንም ውጤት ሙሉ ደግሞ ወደ ሚዲያ እንደሚመለስ ተስፋ በማድረግ ይህንን ወሳኝ መረጃ ለማጋራት መጥቻለሁ። እስከ መጨረሻው መከታተላችሁን እንዳደረሱ ታምራት እባላለሁ። አፕወርክ ላይ ከአምስት ዓመት በላይ ኦንላይን ስራ ሰርቻለሁ። ስለዚህ ብዙ ሰዎች ስለ አፕወርክ ስጠይቁ በዚህ በአንድ ወር ውስጥ ብዙ ማጥጋቢ መልስ እየመለስኩ አይደለም። ለዚህ ቅርታ እየጠየቅኩ ምናልባት በቅርቡ ፉል ፖቴንሻል ለመመለስና ጥያቄዎቹን ለማስተናገድ እንደሚመለስ ተስፋ እያረብ፣ እንግዲህ ባሉ መረጃዎች መስራታችሁን አፕላይ ስራችሁን እንዳትተዉ በዛው እንድትቀጥሉ ለማበረታታት እፈልጋለሁ። እንግዲህ የኔ ሳፖርት ነው ብዙ ጊዜ እናንተን ፑሽ የሚያደርገው። ግን ሳፖርቴን ወደፊት እቀጥላለሁ ብዬ ተስፋ አረጋለሁ። ወደ ዋናው ጉዳይ እንገባለን። እንግዲህ ሁሉም ኢትዮጵያዊ ዲቪ ለመሙላት በጉጉት እንደሚጠብቅ ይታወቃል። ያንን ለማድረግ እንደ በፊቱ ቀላል አይሆንም። ክሬዲት ካርድ ያስፈልጋል። ክሬዲት ካርድ ያለው ሰው ብቻ ነው መሙላት የሚችለው፣ ወይም ውጭ ዘመድ ያለው ሰው ተብሎ ይታሰባል። ግን የተለያዩ ሜቶዶቹን እንድትጠቀሙ ዛሬ በዚህ ሪኮመንድ ለማድረግ እሞክራለሁ። በተለይ ሶሻል ሚዲያ የምትጠቀሙ እና ክሪፕቶ እውቀት ያላችሁ ካርድ ማውጣት የምትችሉ ሰዎች ይሄ እድል ለእናንተ ቀላል እንደሚሆን ተስፋ አደርጋለሁ። ከዚህ በፊት ባይቢት ካርድ እንዴት እንደሚወጣ ቪዲዮ ሰርቻለሁ። እንዴት ዲፖዚት እንደምታደርጉ፣ እንዴት ያለውን ስቴፕ እንደምትጠቀሙ ሁሉን ነገር ነግሬያቸው ነበር። በዛ መንገድ መጠቀም ትችላላችሁ። ሌላም መንገድ አለ፣ ወደ በኋላ ላይ አወራላችኋለሁ። ግን ባይቢት የኢትዮጵያን ብር ከፒቱፒ አስወጥቶ የነበረውን መልሷል። ስለዚህ አሁን ቀላል ይሆናል ማለት ነው። ፒቱፒ እንደገና ስለጀመረ በዛ ዲፖዚት በቀላሉ ማድረግ ትችላላችሁ። ክሬዲት ካርዱን መጠቀም ትችላላችሁ ለተለያየ አላማ፣ ለዚህ ብቻ ሳይሆን ለአሊ ኤክስፕረስ፣ ለአፖርት ኮኒግ፣ ለተለያዩ አላማ ባይቪት ካርድን ተጠቅማችሁ መስራት ትችላላችሁ ማለት ነው። ይህንን መልካም ዜና እንግዲህ ዘግቼም ቢሆን ለመናገር ወዳለሁ። ከዛ ውጭ ያለው ነገር ዲቪ 2027 1 ዶላር የአሜሪካ መንግስት ሁሉም አፕሊካንት መክፈል አለበት ብሎ ወስኗል። ያ ክፍያ እንግዲህ የሚሆነው የእኛን አፕሊኬሽን ለሚያዩ ሰዎች ክፍያ ይሆናል ብሎ ነው መንግስት ያሰበው። እንግዲህ ይሁን አይሁን እሱ ሌላ ነገር ሆኖ አሁን እኛ እንዴት እንክፈል የሚለውን ነገር ከክሬዲት ካርድ ነው የሚቆርጠው። ስለዚህ ክሬዲት ካርድ በእጃችን ሊኖር ግድ ነው። ዲቪ ለመሙላት አሁን የሚሞላው ኦክቶበር 16 ወይም 17 ነው የሚጀመረው። ለአንድ ወር የሚቆይ አፕሊኬሽን ስለሆነ ያንን ማድረግ ግዴታ ሆኗል። ስለዚህ ሰክሰስፉል የሆነ አሞላል የሚሞላው በዛ መሰረት ስለሆነ ያንን ማድረግ አለብን። የተለያዩ ክሬዲት ካርድ ሲስተሞችን ያው ከዚህ በፊት በጣም ብዙ ጠቅሻለሁ። ምናልባት ከታች ቪዲዮዎችን መንሽን አደርጋለሁ። የተለያዩ ክሬዲት ካርድ የተጠቀምኩበት እንዴት እንደሚከፈት እንዴት ዲፖዚት እንደምናደርግ የሰራሁትን ቪዲዮዎችን ዲስክሪፕሽን ላይ አስቀምጥላችኋለሁ። ገብታችሁ ቪዲዮን ማየትና መጠቀም እንዳትረሱ። ሌላው ደግሞ ዋና ነገር የተባለው ፓስፖርት ነው። ፓስፖርትም እንደ ግዴታ ተብሏል። ግን ምን ያክል እውነት ነው ውሸት ነው ያኔ አፕሊኬሽን ላይ የምናጣራ ይሆናል። ምናልባት ሙሉ ስቴፑን ከፈለጋችሁ ኮመንት አድርጉ። እኔ የራሴን አፕላይ ሳረግ ሙሉ ስቴፑን በዝርዝር አሳያችኋለሁ። ካልሆነ ደግሞ ለማስሞላትም የምትፈልጉ ሰዎች በሰአቱ ጊዜ ካገኘሁ፣ እርግጠኛ ሆኜ ቃል አልገባላችሁ። ጊዜ ካገኘሁ ለማገዝ ዝግጁ ሆናለሁ ብዬ አስባለሁ። ምናልባት አሁን ያለሁት የስራ ሁኔታ በጣም ጫና ላይ ስለሆንኩ እዚህ ቁጭ ብዬ ሶሻል ሚዲያ ላይ ለመቀመጥ ጊዜ ስላላገኘው፣ እውነት ለማውራት ለአንድ ወር ያክል ኮምፒውተር ለመክፈት እራሱ ጊዜ አልነበረኝም። በጠዋት ወጣለሁ፣ ማታ አምሽቼ ይገባለሁ። እዛ ፕሮጀክት ስራ ላይ ስለነበርኩ አጋጣሚ አልተመቸኝ። ከዚህ በፊት እንደነበረው ሶሻል ሚዲያ ላይ ጊዜን እያሳለፍኩ ስላልሆነ ኦንላይን ስራ ላይ ጊዜን እያሳለፍኩ ስላልሆነ ብዙም ይሄን ያክል ብዬ ቃል መግባት አልቻልኩም። ይሄን ቪዲዮ እንኳን ለመቅረጽ አንድ ወር ፈጅቶብኛል። ያው የመጨረሻ አፕሎዴ ከአንድ ወር በፊት ነበር። ዛሬ እንግዲህ ይሄንን እንደምንም ብዬ አፕዴት ስላለና ጠቃሚ ስለሆነ ክሬዲት ካርድ ምክንያት ብዙ ሰው አክሰስ እንዳያጣ በሚል ነው ይህንን ቪዲዮ ያዘጋጀሁት። ስለዚህ ይህንን ቪዲዮ ተጠቀሙ። እንግዲህ ዲቪ አፕላይ የምታደረጉ ሰዎች መልካም እድል እመኛለሁ። ይህ ቪዲዮ ጠቃሚ እንደሆነ ተስፋ አደርጋለሁ። ብዙም አውቃለሁ ብዙም እንደ በፊቱ ፉል የሆነ ኢንፎርሜሽን ስቴፕ ባይ ስቴፕ አልሰጠውም። ከጊዜ አንጻር ነው፣ ብዙም ዲግ አውት ስላላደረግኩ ነው። ምን እንድታደርጉ እመክራለሁ? ያው አንዳንዴ ፍንጭ ይሰጥና ከዛ እናንተም ዲግ ማድረግ ማለት ያለውን እውነታው ምንድን ነው። ለምሳሌ ዲቪ 2027 ብዬ ሳወራ ስለ ዲቪ ሰርች ብታደርጉ ከተለያየ ቦታ የተለያየ መረጃ ታገኛላችሁ። ያንን የትኛው ልክ ነው፣ የትኛው ያስኬዳል የሚለውን ነገር ማየት እንደትችሉ ነው የማረገው። ክሬዲት ካርድ ለምሳሌ ባይቢት ይሰራል አይሰራም እሱንም ያን ሞክረን የምናረጋግጥ ይሆናል ግን እናንተ ባይቢትን ማዘጋጀት የምትችሉበትን መንገድ ቢያንስ ለመጠቆም ያክል ነው። ባይቢት ወደ ፒቱፒ ተመልሷል። ዲፖዚት ማድረግ ትችላላችሁ በቀላሉ። ሶ ያንን ተጠቅማችሁ መሞከር እንደምትችሉ እና እንዲያውም ለሌላ ሰው ለተቸገረ ሰውም እየሞላችሁ መጠቀም እንድትችሉ ለምሳሌ በቀላሉ ክፍያ የሚሞሉ የተለያዩ ኢንተርኔት ካፌዎች እንደዚህ አይነት ነገር ተጠቅሞ ሰዎችን ማስተናገድ እንዲችሉ መረጃ ለመስጠት ያክል ነው። እንግዲህ ጠቃሚ ከሆናችሁ ቻናሉን ሰብስክራይብ አድርጉ፣ ቪዲዮን ላይክ አድርጉ፣ ለሌላም ሼር አድርጉ። እንግዲህ በቅርቡ በፉል ፖቴንሻል ሌላ ጠቃሚ ቪዲዮዎችን ይዤ ይመጣለው። መልካም ጊዜ።